ፊሊፒንዎች ብልጥ ናቸው፣ ለራሳቸው ያውቃሉ፣ ችግር ውስጥ መግባት አይፈልጉም። እያወቁ እንዳላወቀ ይሆናሉ ብዬ ስናገር በመኪናት ነው ማለት ነው። እዚህ ቦታ ላይ እናንተ ብትሆኑ የኛ ልጆች ቢሆኑ ወላ ሄላ አዚም ማንም እንደዚህ ዝም ብሎ ይታገሳል ብዬ አላስብም እና እኔ ከዚህ በፊት ያጋጠመኝ ነገር ስላለ ነው። ውላሄ ነው እምላችሁ እና እንደዚህ አይነት ነገር አጋጥሞኝ ምን እንዳደረግኩኝ እነግራችኋለሁ። ለማንኛውም ሀዋይቢ ቪዲዮን እስከ መጨረሻው መከታተል ላይክ፣ ሼር አድርጎ ከዚህ ቪዲዮ ብዙ ትማራላችሁ። እንዲሁም ደግሞ አዲስ የሚትመጡ ህቶች ካላችሁ እንዲደርሳቸው ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱን ላይ በረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀዋይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላስፎኖ ታላ በያላችሁበት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን ያልኩኝ እንደተለም የምመረው በአዲስ ቪዲዮ መጥቻለሁ። በዚህ ሰሞን ጠፍቻለሁ አውቃለሁ። በጣም ትንሽ እምም አድርጎኝ ነበረ። አልሐምዱሊላ አሁን ሰላም ነኝ ማለት ነው። እና ከላይ ከታች እያለኝ ነበረ ማይዚ ለማንኛውም አላህ ጤናሽን ይመልስልሽ በሉኝ። እና ሲቀጥል መግቢያ ላይ ያያችሁት ነገር እናንተ ቢያጋጥማችሁ እንደዚህ ትታገዛላችሁ? እስኪ ኮመንት ላይ አሳበስታያታችሁን ኮመንት ላይ አስቀምጡልኝ ማለት ነው። ለምን ወላሂ ላዚም እኔ ከዚህ በፊት ብዙ ጊዜ ተናገር ያለው ፊሊፒኒዎች ብልጥ ናቸው፣ ለራሳቸው ያውቃሉ። በጭራሽ በጭራሽ ችግር ውስጥ መግባትን አይፈልጉም ማለት ነው። በጭራሽ እኔ አብረውኝ ያሉ ሁለት ፊሊፒኖች አሉ። አራት ዓመት አብረን ተቀምጠናል፣ አብረን ሰርተናል ማለት ነው እና በዚህ ሰዓት ላይ ምን ያክል እኔ ምን አይነት እንደሆንኩኝ እነሱ ምን አይነት እንደሆኑ እነግራቸዋለሁ ማለት ነው። በጣም ብልጥና ብልጥ ናቸው። ለራሳቸው ያውቃሉ። በጭራሽ ችግር ውስጥ መግባት እና ከነዚህ ከአረቦች ጋር ልጆቹ የፈለገ ያክል ችግር ውስጥ ቢያስገባቸው፣ ቢሳደባቸው፣ እቃ ቢሮ ቢወርውርባቸው፣ ወላ እንደኛ ልጆቹ አይደለንም ማለት ነው እና አይደሉም። በእርግጠኝነት ነው የምነግራችሁ። የእኛ ልጆች ግን ትዕግስት የለንም፣ እኛ ትዕግስት የለንም። በጣም ተናዳጆች ነን። በጣም በጣም የሆ የሆነ ሰው የሆነ ነገር ሲያደርግብን ወይ ሲበድልን ወይም ደግሞ ባላሰቡ ነገር እንትን ሲለን ያልሆነ ውሳኔዎቹን እንወስናለን ማለት ነው። እና ምንድን ነው የተረዳሁት በዚህ ቦታ ላይ እነሱ በጣም ብልጥነታቸውን ያየሁት? ለምን ይሄንን ነገር ደግሞ ለማስረጃ እኛ ብንሆን ይህ ትዝ አይለንም። በእርግጠኝነት ይህ ነገር ትዝ ብሎን ካሜራ ላይ ቀርጸን እናስቀምጣለን ብዬ አላስብም። እኔ ትዝ አይለኝም። በሰዓቱ ልጁ ይህንን ነገር በሚያደርገኝ ሰዓት ገፍትሬ ወይ ከመሬት ነው የማጋጨው ወይም ደግሞ ገፍትሬ ወረውረዋለሁ። እርግጠኛ ነኝ እኔ ከዚህ በፊት ስላጋጠመኝ ነው ይህንን ነገር የምነግራችሁ። በእኔ ምክንያት መዳሜ እጇ ተሰብሯል። ወላሂ ለአዚም አላህ ምስክሬ ነው። የመዳሜ እጅ ተሳብሮ እንትን ሆስፒታል ገብታለች ማለት ነው። ወላሂ ነው ምላችሁ። እዚ ጋር ብዋሽ ምላሴ ትቆረጣለች። ለምን በአላህ ነው የዋሾ የማልኩላችሁ ያለሁት ማለት ነው። እና የዋሾ አደለም እና ምን እንደሆነ ልንገራችሁ። እንደዚህ አይነት ልጅ ነው ይሄ። ልጁ እንደዚህ ቀጭን አይደለም፣ በጣም ወፍራም ልጅ ነው። ዝም ብሎ ከቀን ጀምሮ ተፈታተነኝ ማለት ነው። የኢድ ቀን ነበረ። ሰዎቹ አንድ ላይ ተሰብስበናል። አዛህምያ ነበር የተሰበሰብ ነው። እና በጣም ተፈታተንኝ። በቃ የሸቃ ላይ ይለኛል። ሌሎቹ ሰራተኞች ሲመጡ ዝምልና፣ እኔ ስመጣ በቃ ያልሆኑ ነገሮቹ ይናገረኛል። አውቆ እንትን በሚላሱ ይወጋኛል ማለት ነው እና ቀስ በቀስ በቃ እንትን ከኔ የኔ ሴትዮ ልጆች ሲመጡ እቺ ማናት? ምን የምን ብሄር ናት? ምና የምን ሀገር ሴት ናት? ምናምን እያለ በጣም ይፈታተነኝ ጀመር። እየተከታተል ይሳደበኝ ጀመር። እኔ ወላሂ ከአንድ ሁለቴ፣ ከሁለትም ሶስቴ ሰብር አደረግኩኝ ማለ መቶ ምን አደረገ፣ በንትን ውሃ በሚጠጡበት በሀይላንድ ወረወረብኝ። ማነው ዝም አልኩት። ከዛ አሁኑም ትንሽ ቆይቶ ውጭ ላይ አብረን ከሰራተኞቹ ጋር ቁጭ ባነበት እያወቀ ወደ እኔ እንትኑ ኳሱን ወረወረው። ማነው መቶ መጥቶ መታኝ። ዝም አልኩት። ከዛ ደግሞ መታኝ ተመልሼ። እኔ በተቀመጥኩበት እንዴት እንደተነሳሁ አላቅም። እንትን አንስቼ እንትን ኳሱን ኢላዩ ላይ ነው የወረወርኩበት፣ ግን ሳተው፣ በሰዓቱ ሳተው። ዝም አልኩኝ። ከዛም በኋላ ዝም ብሎ በቃ ያልሆኑ ቃላቶቹ ይናገራል ምናምን ነገር ከሌሎቹ ሰራተኞች ጋር ሳውራ በቃ የሆነ ቱ እያለ የሆነ በቃ ያልሆነ ሀረካት ያደርጋል ማለት ነው። እና ከዚህ ቅምዤ በአጋጣሚ ደግሞ እዛ እንትን ሰዎቹ ጋር ማብራት ጠፋ። እዛ በአጋጣሚ ማብራት ሲጠፋ እዛው አካባቢ ላይ የነበሩ ሌላ ቦታ ላይ ሄድን ማለት ነው። እዛ ቆጣሪው ታበላሽቶ ማብራት ጠፋ። ከዛ ደግሞ የዚህ ልጅ ቤት ሄድን ማለት ነው። የእናቱ ቤት ገባችሁ። እዛ ስንሄድ ሰራተኞቹ ጋር ቁጭ ባሉበት እኔ እንትን ቦታ አጥቼ እንትን ልጆቹ የሚተኙበት እንትን ላይ አልጋ ላይ ሄጄ ቁጭ አልኩኝ። ተነሽ ያለኝ ማለት ነው። መጥቶ ተነሽ ስለኝ ለምንድን ነው የምነሳው አልኩት። ከዛ ተነሽ ብሎ ከኋላ ገፈተረኝ። ማ ነው ከዛ ወላሂ ለአዚም ምን እንደነካኝ አላቅም። ተነስቼ ነው በእንትኑ አልጋው ላይ ነው ያፈረጥኩት ማለት ነው። አስባችሁታል። አልጋው ላይ ያፈረጥኩት ማለት ነው። ከዛ ጮኸ። አስባችሁታል ምንም አነካውትም። ሲገፈትረኝ እኔም አልጋው ላይ ገፈተርኩት፣ ወደቀ። ወፍራም ስለሆነ ወደቀ። ከዛ ተነሳ፣ ጮኸ። እዛታለው የሆነ ጫማ ያነሳል፣ ያስቀምጣል፣ የሆነ ሊወጋኝ፣ የሆነ በቃ እንትን አለ ማለት ነው። ሴትዋ ድምፁን ሰምታ የሮጠች መጣች፣ ምንድን ነው ብላ ስትናገር ያለውን ነገር ልጆቹ ነገሯት። እኔ ሳነካው ራሱ እንደነካኝ ሁሉንም ነገር ተነጋገረ። ከዛ በኋላ ደግሞ ቦታ ጠብቆ የሴትዋን ስልክ የእናቱን ስልክ አንስቶ ላይ ላይ ሲወረውር እኔን ለእኔ ተጋርዳ ሴትዋን እጇዋን መታት። ማ ነው ያ ስልክ እጇን ሲመታት እጇ እንዳለ በቃ አንዷ ጣቷ እንዲሁ ወደ ሌላ በኩል ሆኗ ነው እንትን ያለችው በቃ አንዷ ጣቷ እንዲሁ አልሰራ አለች ማለት ነው። ሲመታት እጇን እንትን ከላይ ነበር የመታት ቦታው እንዳለ ወደ አሁኑ ደም ቋጠረ። ወደ አሁኑ አንዷ እጇ እንትን መንቀሳቀስ እምቢ አለች ማለት ነው። ወደ አሁኑ ተነስተን ከሴትዮዋ ጋር ወደ ሆስፒታል፣ ይሄን ነው እየጮኸች እያለቀሰች ማለት ነው። ከዛ በኋላ ከዛ ልጅ ጋር በጭራሽ እንዳታወሪ ደግሞ እሱን አንቺ ካለሽ እንዳያመጡ ተደርጋለሁ ምናምናች እኔ ካልሆነ አልሄድም አልኳት አንቺ የምትሄጅበት ቦታ ለምንድን ነው የሚሄደው ልጁ እኮ እኔ ከጠዋት ጀምሮ ሲፈታተናኝ ነው ያለው ከፈለግሽ እነዚህን ልጆች ከእሱ ጋር የሚጫወቱ ልጆችን ጠይቅያቸው ራሱ ነው እንጂ ችግረኛ እኔ የነካውት ነገር የለም አሁንም እኮ ከኋላ በግሩ ሲረግጠኝ ነው እኔም ተናድጄ የወረወርኩት አልኳት ማ አልመታወቱም ምን አልኳቱም ገፈተርኩት እሱ እንደገፈተረኝ ገፈተርኩት አልኳት ከዛ በኋላ እዛ ቤት እንዳዲድ አደረገች ማለት ነው። ከዛ በኋላ እኔም መሄድ አልፈልግም ነበረ መሄድ ተኩኝ። አሁን ደግሞ ታልቆ ፈርቶኝ። ከዛ በኋላ አንድ ቀን ተገናኘን እዛ ጀማ ላይ ወላ ላዚም ፈራኝ። ገባችሁ እንደ ሌሎቹ ሰራተኞች የምፈራው ነበር የመሰለው ፈራኝ። ጠገቢም አልተጠጋኝም። ራሴን አስከበርኩኝ ማለት ነው እና እንደዚህ እነዚህ የአረብ ልጆች በጣም ሰይጣኖች ናቸው። በጣም ይፈታተናቸዋል። እናንተ ሳትፈለጉ ችግር ውስጥ ያስገባችኋል ማለት ነው። እነዚህ ግን እቺ ሰራተኛ ግን ያደረገችው ነገር ምንድን ነው? ልጁ እንደዚህ ሲያደርጋት አብራት የነበረችው ሰራተኛ ቀርጻ ነው የሆነ ነገር እንኳን ቢትመታው እንኳን እንዲህ ስላደረገኝ ነው ብላ ምክንያት እንድትናገር ስልኩን ቀርጻ በስልኳ አንዷን ሰራተኛ እንድትቀርጻ ታደረገች። ከዛ ደግሞ ሲገፈትራት ሲያደርጋት የነበረውን ነገር አይታችታል። ከዛ በኋላ ደግሞ እች ልጅ ወደ ሀገሯ ከተሳፈረች በኋላ ነው ይህንን ቪዲዮ ወደ ሚዲያ ወጣችው። ማነው በራሷ ሚዲያ ነበር የለቀቀችውና በጣም ብልጥ ናቸው። ለራሳቸው ያውቃሉ። ራሳቸው ችግር ውስጥ መግባት አይፈልጉም። ከአረቦች ጋር መነካካት አይፈልጉም። እያወቁ እየተሳደቧቸው፣ እያወቁ እንዳላወቀ ይሆናሉ ማለት ነው። ብዙ ጊዜ ከኔ ጋር አብሮ ያሉት ሰራተኞች አሉ። ልጆቹ ሲደበድቧቸው እኔን ነው የሚጠሩት ማለት ነው። ለምን? ልጆቹ እኔን ስለሚፈሩኝ። እኔ አነካቸውም፣ ልጆቹን አልደበድባቸውም፣ ግን እናገራቸዋለሁ። እነዚህ ግን በአረብኛም በደንብ ስለማያወሩ ብዙ ጊዜ ከልጁ አለ የዘጠኝ አመት ልጅ አለ በጣም እንደዚህ ልጅ ነው የሚያደርገው። ግን እንደዚህ እንደዚህ ያለ ሰበብ እንደዚህ ማድረግ ሳይሆን የሆነ ነገር ስሉልኝ ብሎ ካልሰሩለት በጫማ ወርውሮ ይመታል። የሆነ ነገር አንስቶ ላይ ላይ ይወረውራል ማለት ነው። እና በተለይ አንደኛዋ አሁን አርባ ምናምን አርባ አምስት አመት ነው ትልቅና ሴት ያልኳቹ ሴት ላይ እያወቀች ዝም ስለምትለ የሆነ ነገር አንስቶ ይደበድባት አልማ ነው። በዛ ሰዓት ደግሞ እሷ እኔን ነው የምጠረው፣ ነይ ሽታ እየመታኝ እየደበደበኝ ነው ብላ ስትናገር፣ እኔ ደግሞ ሄጄ እጮፍበታለሁ። ወላሂ ነው ምላችሁ። በጣም ነው እንትን በቃ አይጥና ድመት ነን ከልጆቹ ጋር ማለት ነው። እኔ ግን አልቀረባቸውም። ከአረቦች ጋር በምንትን መነካካትም መጣላትም መሳቅም በቀራሲ ኮስተር ብዬ ስራዬን ነው የሚሰራው። ከነሱ ጋር መቀራረብ መሳቅ ምናምን መጫወት አልፈልግም። ከልጆቹ ጋር ማለት ነው። ሲደበድባቸው ግን ወላይ ሌሎቹ ሰራተኞች ግን እንዴት እንደሚያደርጓቸው ቢታዩ ነው። ግን እነሱ ግን አውቀው እንዳላውቀ ሰው ሲያዟቸው ራሱ ያወቁትን ነገር አላቀም ነው የሚሉት ማለት ነው። እዚህ ቤት አሁን አንደኛዋ ስድስት ዓመቷ ነው። ከኔ በፊት ነው የመጣችው። ከኔ ከሁለት ዓመት በፊት ነው የመጣችሁ። እኔ አሁን እዚህ ቤት አራት ዓመቴን ጨርሼ ወደ አምስተኛ ልገባ ነው እና አንደኛው አራት ዓመቷ ነው፣ ሌላይቱ ደግሞ ስድስት ዓመቷ ነው። ግን እንዳላወቀ ሰው ነው የምትሆነው ማለት ነው። እና ብልጥ ናቸው እና ሀባይ፣ ብልጡኑ ራሳችሁን ችግር ውስጥ አታስገቡ። እነዚህ ፊሊፒኖች በጣም ለራሳቸው ያውቃሉ። እኛ በጣም በጣም በጣም ከሚባለው በላይ እንትን እንናደዳለን እንደነሱ ትግስት የለንም። እንደነሱ እኔ እርግጠኛ ነኝ እንደነገርኳችሁ የእኛ ልጆች ቢሆኑ ወርውረው ነው የሚያፈርጧችሁ። ወላሂ ባየሁት ኮመንት ብታይ ብስምላ እኔ ያየሁትን ኮመንት እናንተ ብታይ ወላሂ፣ እኔ ቢሆን እገለው ነበር፣ እኔ ቢሆን አፈርጠው ነበር፣ እኔ ቢሆን እገር ፈትረው ነበር፣ እኔ ቢሆን እጣፋጥፈው ነበረ ሲሉ ነበሩት ኮመንት ላይ ማን የኛ ልጆች እና በጣም ነበር የገረመኝ። እኔም ቢሆን በነሷ በእሷ ቦታ እኔ ቢሆን ራሱ ገፈትረው ነበረ በእርግጠኝነት ነው ምላችሁ። እና ለማንኛውም ሀባቢ የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁን ያመሰግናለሁ። ወሰላም አለይኩም ረመቱላ ወበረካቱ።